ሰላም እንዴት ናችሁ? ውዴ ቻናል ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት የአማረኛ ቃላት በባለ ሁለት እግር ማለት ነው። እስካሁን ባለ አንድ እግር እና እግር የሌላቸው በሁለቱ ሰርችላቸኋለሁ። ዛሬ ደግሞ ክፍል ሶስት ባለ ሁለት እግር አማረኛ በፊደላቶቹ ማለት ነው፣ ቃላት መመስረት ነው። አማረኛ ባለ ሁለት እግር ፊደላት፣ ባለ ሁለት እግር ፊደላት ለምሳሌ ባለ ሁለት እግር የምንላቸው ማነች? እዚች ጋር ለ፣ ሰ፣ ሸ፣ በ እና አ። በእነዚህ ቃላት መስርቼ ነው ማለት ነው ያመጣውላችሁ። ስለዚህ እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና ጋብዣለሁ ማለት ነው። ለቻናሌ አዲስ ከሆናችሁ ቻናሉን ሳብስክራይብ እያደረጋችሁ ለጓደኞቻችሁ ሼር ማድረግ እንዳትረሱም። ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እኔ ጋር በቀን አንዳንድ ሰዓት በተመቻችሁ ሰዓት ጠዋት ሊሆን ይችላል፣ ቀላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። ሁሌም ነው የምናገረው ይሄንን ምክንያቱም እናንተ የምትኖሩት አብዛኞቹ በስደት ዓለም ላይ ስለሚሆን እኔ በፈለግኩት ሰዓት እናንተ አይመቻችሁም። ስለዚህ ምንድን ነው ያመቻቸውት እኔ ከጠዋት እስከ ማታ ድረስ ስራዬ እናንተ ማስተማር ስለሆነ አመቻችታችሁ እንድትማሩ ነው፣ በተመቻችሁ ሰዓት ሰዓታችሁን እያመቻቻችሁ አንዳንድ ሰዓት ረፍታችሁን ስለምታውቁ ማለት ነው። ስለዚህ እዚህ ጋር እንጀምራለን። ስልክ ቁጥሩ በዚህ ጋር ነው የምትደውሉልኝ። ሁለት ሀምሳ አንድ ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚለው ስልክ ቁጥር ሁለት ሀምሳ አንድ ዘጠኝ አስራ ስምንት ሰላሳ ሁለት ዜሮ ዜሮ አርባ ሁለት በሚለው ስልክ ቁጥር ኢሞ፣ ቴሌግራም ዋትሳፕ ላይ ሀይ በሉኝ። አማረኛ እንግሊዘኛ አፋን ኦሮሞ ከመጀመሪያው አንስታችሁም ከሆን በፈለጋችሁት ሰዓት አመቻችታችሁ መማር ትችላላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ሊድ እና የመጀመሪያው የማን ቤት ነው? የለቤት ነው። እዚጋ ለ አደለ። የለቤት ነው ሚሄድ ለበሰ ለለበሰ ለም ለም ለለምለም ሊስትሮ ሊ ሊስትሮ

ሊስትሮ ሊ በምትለዋ ሊስትሮ። ሌ ሌ ሊት ሌሊት ሌሊት ሎ ሚ ሎሚ ለበሰ ለምለም ሊስትሮ ሌሊት ሎሚ። ሁለተኛ ማን ነው? በ የሚለው ሰ የሚለው ነው፣ ይቅርታ ሰ የሚለው ስንሄድ ሰቀለ ሰቀለ ሰብለ ሰብለ ስደት ስደት ሶስት ሶስት ሶኬት ሶኬት ለበሚለው ሰቀለ ሰ ሰቀለ ሰቀለ ሰብለ ሰብለ ስደት ስደት ሶ ስ ት ሶስት ሶ ኬ ት ሶኬት ሰቀለ ሰብለ ስደት ሶስት ሶኬት እሺ ቀጣዩዋ ሸብ የሚለው ፊደል ነው። ሸብ የሚለው ሸለመ ሸሸለመ

ሻሻማ ሽልማት ት ሽልማት ሾላ ሾ ሾላ ሸለመ ሹመት ሻማ ሽልማት ሾላ ቀጣይዋ በማን ነው? በበሚለው ፊደል ነው። በ እዚች ጋር ባላችሁ በበሚለው በሰለ በበሰለ ቡና ቡና ባቄላ ባቄላ ቦርሳ ቦቦርሳ ብር ብር። እንየው አንድ ባንድ በ በሚለው በ በሚለው በሰለ በበሰለ ቡ ና ቡ ቡና ቀስ ብላችሁ ነው መቸኮል አይጠበቅባችሁ ሙሽ ፊደላቶቹን ከየትም ከየትም እያመጣችሁ በደንብ ስለሆነ እዚጋ ቡ የመጀመሪያ የነቤት ና ቡና እዚህ ጋር ስንመጣ ባ የበቤት ባ የቀቤት ቄ የለቤት ላ ባቄላ ባቄላ ቦ ርሳ ቦርሳ ይህን ለማወቅ ምንድነው የምታደርጉት እዚጋ የበቤት በቡቢ ባቤ ብቦ ቦ የረቤት ስድስተኛዋ እር የሰቤት አራተኛዋ ሰሱሲሳ ሳ ቦርሳ ብላችሁ ማንበብ ትችላላችሁ። የመጨረሻው ብር ብር፣ በሰለ ቡና፣ ባቄላ፣ ቦርሳ፣ ብር። የመጨረሻው አ በሚለው ፊደል አለ፣ አለመ፣ አለመ፣ አለሙ ማለት ትችላላችሁ። አለመ ኡመር ኡመር የሰው ስምም አለ፣ የዘይት ስምም አለ። ኡመር ኢትዮጵያ። አብዛኞቻችሁ በስደት ዓለም ላይ ሆናችሁ ኢትዮጵያ የሚለውን ቃል ላታውቁት ትችላላችሁ። ይች ነች፣ እዚህ በኋላ ኢትዮጵያ ተለማመዷት። ኢትዮጵያ። እውነት፣ እውነት። ኦሞ፣ ኦሞ። እንየው አንድ ባንድ ይሄንም ማን ነው? አ በምትለዋ ፊደል ነች። አ በምትለዋ አ ለ መ አ አለመ ኡ መ ር ኡመር ኢ ኢ ት ዮ ጵ ያ ኢትዮጵያ እ እ ኡ ነ ት እውነት ኦ ሞ ኦ በሚለው የመጨረሻው ኦሞ በሚለው ነው። አለመ ኡመር ኢትዮጵያ እውነት ኦሞ በሚለው ቃላት መሰረትን ማለት ነው። ስለዚህ አሁን አንድ በአንድ ቀስ እያደረኩ አነበብኩል እናንተ እየደጋገማችሁ እየደጋገማችሁ በፍጥነት ለማንበብ መጀመሪያ ምን ታደርጋላችሁ? ይሄኛው ምንድን ነው የሚለው? አማረኛ ባለ ሁለት ግር እግር ፊደላት በማንበማን በ፣ ለ፣ ሰ፣ ሸ፣ በ እና አ ቃላት መመስረት ይልና የመጀመሪያው ምን ይላል? በሰለ ለምለም፣ ሊስትሮ፣ ሌሊት፣ ሎሚ ለ በሚለው። ሰ በሚለው ደግሞ ሰቀለ፣ ሰብለ፣ ስደት፣ ሶስት፣ ሶኬት። ሸ ሸለመ፣ ሹመት፣ ሻማ፣ ሽልማት፣ ሾላ። በበሰለ ቡና፣ ባቄላ ቦርሳ ብር ብር የመጨረሻው እና ማጠቃለያው አበ የሚለው ነው። አለመ ኡመር ኢትዮጵያ እውነት የመጨረሻው ኦሞ ይላል ማለት ነው። እነዚህን ቃላቶች እየደጋገማችሁ በደንብ አድርጋችሁ ቀስ እያደረጋችሁ ፊደሉን አንድ ባንድ እያደረጋችሁ፣ ለምሳሌ እዚች ጋር ልምጣላችሁ። የመጨረሻ መጨረሻ ይችማነች ለ አንደኛዋ ለ ትይዛላችሁ፣ ማለት ነው። ለ ብላችሁ እቺ የበቤት በ በ እቺ የሰቤት ሰ፣ በአንድ ላይ ቀስ አድርጋችሁ ታነቡት። እዚህ ጋር ለ፣ በ፣ ሰ፣ ለበሰ ብላችሁ ማንበብ ትችላላችሁ ማለት ነው። ለዛሬ ይህን ያክል ካልኩኝ ይበቃኛል። በሌላ ሰዓት ሌላ ቪዲዮ እመጣለሁ። ቻው፣ አመሰግናለሁ።